በዛሬው የሸጋ ስፖርት የምሽት መረጃችን ሚኬል አርቴታ ከክሪስታል ፓላስ አስፈላጊ የፕሪምየር ሊግ ጨዋታ በፊት በብዙ ጉዳዮች ላይ ሐሳቡን አጋርቷል። እንመለከተዋለን። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ዝነኛው ጣሊያናዊ አለቃ ፋቢዮ ካፔሎ አርሰናል ለቻምፒየንስ ሊግ ፍጻሜ ይደርሳል እያሉ ነው፣ እንመለከተዋለን። በጭንቅ ጊዜ ለአርሰናል የተሳካ ግልጋሎትን እየሰጠ የሚገኘው ተጫዋች ታላቅ አድናቆት እየጎረፈለት ነው፣ በመረጃችን ተካቷል። የአርሰናሉ ኮከብ እጅግ ከፍተኛ ደሞዝ ቀርቦለታል። ከፕሪሚየር ሊጉ ከፍተኛ ደሞዝ ተከፋዮች መካከል አንዱም ይሆ ናል እየተባለ ነው የሚገኘው። የቀድሞ የአርሰናል ተጫዋች ደግሞ ወደ አሰልጣኝነት ስራ ገብቷል። በአዲሱ ኃላፊነት ከቀድሞ የአርሰናል የቡድን አጋሩ ጋር በተቃራኒም ሊፋለም ተዘጋጅቷል። እነዚህንና ሌሎች የመድፈኞቹን አዳዲስ ጉዳዮች ከዚህ በኋላ እንመለከታለን። እንደተለመደው ላይፍ በማድረግ መረጃዎቻችንን እንድታደምጠው ጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። በቀጥታ ወደ ጉዳዮቹ ከክሪስታል ፓላስ ጨዋታ አስቀድሞ በተለያዩ ጉዳዮች አስተያየቱን የሰጠው ሚካኤል አርቴታ በርከት ያሉ አዳዲስ ሀሳቦችን በመግለጫው አጋርቷል። ስፔናዊው አሰልጣኝ ስለ ቡካዮሳካ የጉዳት ሁኔታ ከጋዜጠኞች ጥያቄ ቀርቦለት ነበረ። በኢፕስዊቹ ጨዋታ ሊፍ ዴቪስ በሰራበት ጥፋት ጉዳት የደረሰበት ቡካዮሳካ አሁን ላይ በጥሩ ሁኔታ እንደሚገኝ ነው የተናገረው። እንግሊዛዊው የመስመር አጥቂ በነገው የክሪስታል ፓላስ ጨዋታ የመሰለፍ ዕድል እንዳለው ጠቁ ቁመዋል። ከጉዳት ጋር በተገናኘ ሪካርዶ ካላፊዮሪ እና ከጀርጂኒዮ ጋር አዳዲስ ሀሳቦችን አጋርቷል። ሪካርዶ ካላፊዮሪ ከጨዋታ ውጪ ነው፣ ጀርጂኒዮም ቢሆን አይኖርም። ለጀርጂኒዮ እንዳለመታደል ሆኖ ለተወሰኑ ሳምንታት ከሜዳ ይርቃል ሲል ነበረ የገለጸው ሚኬል አርቴታ። የክሪስታል ፓላሱን ጨዋታ የሚሸነፍ ከሆነ ሊቨርፑል ጨዋታ ሳያደርግ ሻምፒዮን እንደሚሆን ተጠይቆ ለእኛ ያለው ብቸኛ ኢንሴንቲቭ ይህንን ጨዋታ ማሸነፍና ለቀጣዩ ጨዋታ መዘጋጀት ነው ሲል ትኩረታቸው የፓላስ ጨዋታ ላይ እንጂ የሊቨርፑል ዋንጫ ማሸነፍና አለማሸነፍ እንደሆነ እየተናገረ ይገኛል። ከጋብሪኤል ማርቲኔሊ ጋር በተገናኘ ይህ ተጫዋች በቅርብ ሳምንታት እያሳየ ያለው ብቃት ቡድኑ ከሚያስፈልጋቸው የመሪነት ባሕርያት መካከል አንደኛው ነው ሲል አሞካሽቶታል። ሚካኤል አርቴታ ከክሪስታል ፓላስ ጨዋታ በኋላ የፓሪስ ሰንዣርማ የመጀመሪያ ዙር የግማሽ ፍጻሜ መርሃ ግብር እስኪደረግ ስድስት ቀናቶችን ቡድኑ ያርፋል። ከዚህም ጋር በተገናኘ ለተነሳለት ጥያቄ ተጫዋቾች ብዙ ደቂቃዎችን እያደረጉ ነው የሚገኙት። አንዳንድ ጊዜ ረፍቶች ሲገኙ በጣም ጥሩ ናቸው። ደግሞ በዚያ ላይ የቡድን ስብስቡ የቡድን ስብስቡ በጉዳት እየተመናመነ ስለሆነ ረፍት መኖሩ ጥሩ ዜና ነው ሲል ነበር የተናገረው። የፓላሱ ጨዋታ ላይ ቡድኑ ስለ ፓሪስ ሰን ዠርማ የግማሽ ፍጻሜ መርሃ ግብር እያሰበ ወደ ሜዳ ሊገባ ይችላል ወይ ተብሎ ተጠይቆ፣ ስለ እነዚህ ጉዳዮች አሁን ላይ አናስብም ሲል ነው ሚኬል አርቴታ የተናገረው። ከቡካዮ ሳካ ኮንትራት ጋር በተገናኘ ግልጽ የሆነ ፍላጎት ይታያል፣ ሁሉም ነገር በጥሩ መንገድ እየተጓዘ ነው ሲል ስለ ቡካዮ ሳካም ኮንትራት ጉዳይ ሀሳቡን አጋርቷል። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ፋቢዮ ካፔሎ ቆፍጣናው ጣሊያናዊ አርሰናል ወደ ቻምፒየንስ ሊግ ፍጻሜ የመድረስ እድል እንዳለው ተናግረዋል። በቲኤንቲ ስፖርት ላይ ከቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድና ኦውን ሃርግሬቭስ ጋር ሲከራከሩም ታይተዋል። ፋቢዮ ካፔሎ አርሰናል ከ2006 በኋላ ለመጀመሪያ ጊዜ በቻምፒየንስ ሊግ ፍጻሜ መካፈል እንደሚችል እምነታቸውን ተናግረዋል። በታሪክ ለሶስተኛ ጊዜ የቻምፒየንስ ሊግ ግማሽ ፍፃሜ ላይ የደረ ያደረሰው አርሰናል ከፊት ለፊቱ ፓሪስ ሳን ዣርማ ይገኛል። አርሰናል ሁሉም ነገር አለው ብለዋል ጣሊያናዊው። ጥራት አላቸው፣ ሜዳ ላይ ሚዛናቸውን መጠበቅ ይችላሉ፣ ጥሩ የአካል ብቃት ሁኔታ ላይ ይገኛሉ። ይህ ለፓሪስ ሳን ዣርማም ተመሳሳይ ነው። ሁለቱም ጋር ይሰራል። ሁለቱም በጋራ ተመሳሳይ ደረጃ ላይ ነው ያሉት ብለዋል ካፔሎ። ነገር ግን አሁን አርሰናል የተለየ አንድ ተጨማሪ ነገር አለው። የአካል ብቃትና የጥራት ደረጃ ሁለቱም ጥሩ ላይ ናቸው። ነገር ግን አርሰናል የተሻለ የተጫዋቾች ፐርሰናሊቲ እንዳለው ነው የገለጹት። በጋራ መጫወት የሚችል እና ጠንካራ ሰራተኛ የሆኑ የቡድን አባላትን አርሰናሎች ይዘዋል ሲሉ ካፔሎ ገልጸዋል። ሁለቱም የጨዋታ ቴምፖቸው ከፍ ብሎ ማድረግ የሚችሉ ናቸው። ነገር ግን ገንዘቤን አንድ ቡድን ላይ መድብ ካላችሁኝ አርሰናል ላይ ነው የማደርገው ሲሉ ፋቢዮ ካፔሎ ይገልጻሉ። ከማንቸስተር ሲቲ ውጪ እኔ አንድም የእንግሊዝ ቡድን በዚህ ደረጃ በቻምፒየንስ ሊግ ውድድር ላይ ሲጫወት አላየሁም። አርሰናል የቴክኒካል ጥራቱና የአካል ብቃት ጥንካሬያቸው እጅግ የላቀ ነው ሲሉ መድፈኞቹ ወደ ፍጻሜ ያልፋሉ የሚሉ ትንበያቸውን ሰጥተዋል። የመጀመሪያ ዙሩ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ልክ የዛሬ ሳምንት፣ ቀጣይ ማክሰኞ በኤሚሬትስ ከፓሪስ ሰንዣርማ ጋር ይደረጋል። በሌላ ጉዳይ ደግሞ በጭንቅ ጊዜ ለአርሰናል ከተፍ ብሎ የተገኘው ተከላካይ ጃኮብ ኪቪዮር አድናቆት እየጎረፈለት ይገኛል። የሚኬል አርቴታ ቡድን የመሃል ተከላካዩን ጋብሪኤል ማጋሌሽን እስከ ውድድር ዓመቱ መጨረሻ በጡንቻ ጉዳት ሲያጣ ብዙዎች እጅግ ደንግጠው ነበረ። ይባስ ብሎ ደግሞ ጣሊያናዊው የእርሱ ተጠባባቂ ሆኖ መጫወት የሚችለው ሪካርዶ ካላፊዮሪ የረጅም ጊዜ ጉዳት ሲያስተናግድ ጭንቃቸው ከፍ አለ። ነገር ግን ባልታሰበ ሰዓት ከተፍ ያለው ጃኩብ ኪቪዮር ወሳኝ የሚባል ግልጋሎቱን ለአርሰናል እየሰጠ ይገኛል። የ25 ዓመቱ የመሃል ተከላካይ ባለፈው ክረምት ከአርሰናል ጋር ይለያያል፣ ክለቡንም ለቆ ይወጣል ተብሎ የነበረ ቢሆንም እርሱ ግን በአርሰናል ለመቆየት ወስኗል። ኪቪዮር ከጋብሪየል ጉዳት በኋላ በነበሩ አምስት የአርሰናል ጨዋታዎች ላይ በሁሉም ቋሚ ሆነው ተሰልፏል። ከዊሊያም ሳሊባ ጋር በኤሚሬትስ እና በሳንቲያጎ በርናቤዩ ተጣምሮ የሪያል ማድሪድን አስፈሪ አጥቂ ስፍራ ተጫዋቾች ቀጥ ማድረግ ችሏል። ሁሉንም ደቂቃዎች በእነዚህ የሩብ ፍጻሜ መርሃግብሮችም ግብሮችም አድርጓል። በዊሊያም ሳሊባ ስህዘት ከተገኘ ጎል ውጪ ያንን ጠንካራ የሪያል ማድሪድ የፊት መስመር አጥቂ ጸጥ ረጭ ማድረግ ችለዋል። ባለፈው ደግሞ በፕሪሚየር አራት ለባዶ በሆነ ውጤት ኢፕስዊች ታውንን አርሰናል ሲያሸንፍ በፕሪሚየር ሊጉ አስራ ሁለተኛ ክሊን ሺት ወይም ጎል ሳይመዘገብ የወጣበትን ጨዋታ አርሰናል እንዲያገኝ ምክንያት ሆኗል። ይህ ተጫዋች ባለፈው ዓመት በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ከባየር ሙኒክ ጋር ቡድኑ ሁለት አቻ ሲለያይ በተለይ ሌሮይ ዛኔን መቆጣጠር አቅቶት እጅግ ሲቸገር ነበረ። አርቴታም ጨከን ባለ ውሳኔ ረፍት ላይ ኪቪዮርን ሲያስወጣው ተመልክተናል። ነገር ግን አሁን ከዚህ ሁሉ መጥፎ ጊዜው በኋላ አገግሞ ለአርሰናል ወሳኝነቱን እያስመሰከረ ነው። የቀድሞ የአርሰናሉ ሌጀንድ ዝነኛው የአጥቂ ስፍራ ተጫዋች ኢያን ራይት ስለ ኪቪዮር ሲናገር በሚውኒኩ ጨዋታ ላይ ነርቨስ ሆኖ ነበር የታየው ከዚያ ጨዋታ በኋላ በወጣ ገባነት ቡድኑን አገልግሏል። ነገር ግን እስካሁን ድረስ በሚገርም ብቃት ስራውን መወጣት ችሏል። ወደ ሜዳ መሰለፍና መጫወት የሚገባው እንደሆነ በብቃቱ አስመስክሯል። የተወሰኑ ጥቂት ስህተቶችን ሰርቷል። ነገር ግን በትልቁ መድረክ ላይ በፈለግነው ሰዓት ለአርሰናል መድረስ ችሏል ሲል ኢያን ራይት የአድናቆት ቃላትን ለጃኩብ ኪቪዮር ሰጥቶታል። የአርሰናል ደጋፊዎች ስለ ጃኩብ ኪቪዮር የሚሰማችውን እስቲ ያጋሩን። በተለይ ባለፉት አምስት ጨዋታዎች ያሳየው ቃት እንዴት ያለ ነበረ? በነገራችን ላይ የጃኩብ ኪቪዮር ማሊያ በዚህ ሰዓት በአርሰናል ቤት እጅግ እየተቸበቸቡ ካሉ ማሊያዎች መካከል አንደኛው ሆኗል። ከወደ ጃፓን ለ15 ቁጥር ለባሹ የኪቪዮር ማሊያ 125 ፓውንዶች ድረስ እየከፈሉለትም ይገኛሉ ተብሏል። ስለ ኪቪዮር የሚሰማችሁን ኮሜንት ላይ ጠብቃለሁ። የቀድሞ የአርሰናሉ ኮከብ ጃክ ዊልሸር የኖርዊች ሲቲ አሰልጣኝ ሆነው ተሹሟል። በቻምፒየንሺፕ የሚወዳደረው ክለብ ዮሐንስ ሆፍተርፕ የተባለውን አሰልጣኝ አሰናብተውታል። ቀሪ ሁለት የሊግ ጨዋታዎቻቸውን ዊልሸር እንዲያሰለጥናቸው በጊዜያዊነት ተሹሟል። ዊልሸር በአርሰናል ከ18 ዓመት በታች ቡድን ውስጥ አሰልጣኝ ሆኖ ሲሰራ ቆይቷል። ነገር ግን ባለፈው ጥቅምት ወር ላይ ነበረ ይህንን ስራውን በመልቀቅ ወደ ኖርዊች ሲቲ የዋናው ቡድን ረዳት አሰልጣኝ ሆኖ የተሾመው። አሁን በጊዜያዊነትም ቢሆን ኖርዊች ሲቲን የመምራት እድል አግኝቷል። የ33 ዓመቱ ዊልሸር አሰልጣኝ ሆኖ ተችላይን ላይ ልንመለከተው ተቃርቧል። ዊልሸር የመጀመሪያ ጨዋታውንም ከሚድልስ ብራ ጋር ያደርጋል። የመጨረሻ የቻምፒየንሺፕ የሊግ ጨዋታቸውን ኖርዊች ሲቲዎች ከካርዲፍ ሲቲ ጋር ያደርጋሉ። ይህ ማለት ደግሞ ከአሮን ራምሴ የቀድሞ የአርሰናል ተጫዋች የቡድን አጋሩ ጋር በተቃራኒ ሆነው ይሰለፋሉ። ትላንትና የ34 ዓመቱ አሮን ራምሲ በጊዜያዊነት የካርዲፍ ሲቲ አሰልጣኝ ሆኖ ስራውን ጀምሯል። የመጀመሪያ መርሃ ግብሩንም አንዳቻ በሆነ ውጤት አጠናቋል። የመድፈኞቹ ደጋፊዎች እነዚህ ሁለት በአርሰናል ቤት ሲጫወቱ የነበሩ በአርሰን ቬንገር እጅግ የሚወደዱና የሚታመኑ የአማካይ ስፍራ ተጫዋቾች ወደ አሰልጣኝነት እንደመጡ ስታስቡ እንደምን ተሰማችሁ? እንደኔ እርጅና ተጫጭኗችሁ ይሆን? በቅርቡ ሲጫወቱ የተመለከት ናቸው። የመድፈኞቹ ተጫዋቾች ሴስክ ፋብሪጋዝ፣ ቲያሪ ኦንሪ እና ፓትሪክ ቪየራ በአሰልጣኝነት ሲሰሩ ነበረ። አሁን ደግሞ ዊልሸር እና አሮን ራምሲ በ33 እና 34 ዓመታቸው ወደ አሰልጣኝነት መጥተዋል። የመድፈኞቹ ደጋፊዎች ከነዚህ ተጫዋቾች የማትረሷቸውን አጋጣሚዎች በኮሜንት ላይ አጋሩኝ። እኔ ስለ ዊልሸር ሳስብ ገና በ19 ዓመቱ ያንን ሀያሉን ባርሰሎና ሻቪ ሄርናንዴዝ፣ ኢኒየስታ፣ ሜሲ፣ ቡሽኬትን የያዘው የ2011ን ቡድን በቻምፒየንስ ሊግ ኤሚሬትስ ላይ ድንቅ ብቃት ያሳየበት ጨዋታ አሁን ድረስ በአይነ ህሊና ይከሰታል። ስለ ዊልሸር እና ራምሴ ስታስቡ ምን ትዝ ይላችኋል? ኮሜንት ላይ ጠብቃለሁ። በመጨረሻም የአርሰናሉ ኮከብ ቡካዮ ሳካ በፕሪሚየር ሊጉ ካሉ ከፍተኛ ደሞዝ ተጫዋቾች መካከል አንዱ እንደሚሆን ተረጋግጧል። በቀጣዩ ክረምት የመጨረሻ ሁለት ዓመት የኮንትራት ጊዜው ላይ ይደርሳል። የ23 ዓመቱ ሳካ የረጅም ጊዜ ኮንትራት በአርሰናል ቤት ለመፈረም ሁለቱ አካላት በድርድር ላይ ይገኛሉ። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የቡካዮ ሳካን ኮንትራት ብቻ ሳይሆን ቀሪ ሁለት ዓመት የቀራቸው ጋብሪኤል ማጋሌሽ እና ዊሊያም ሳሊባም ጋር ድርድር ጀምረዋል። ከዚያ ባለፈ የሄል ኢንድ አካዳሚ ግኝት የሆኑት ማይልስ ሉዊስ ስኬሊና ኢተን ዋንሪንም ውላቸውን ለማራዘም እየሰሩ ይገኛል። ከእነዚህ ተጫዋቾች በተለየ መልኩ ቡካዮሳካ ግን ከፍተኛ ደሞዝ ተከፋይ ይሆናል። የሳካ ኮንትራት በዚህ ሰዓት 2027 ላይ የሚያበቃ ሲሆን በሳምንት 195000 ፓውንድ ያስገኝለታል። ነገር ግን አዲሱ ኮንትራት ከ300000 ፓውንድ በላይ በሳምንት የሚያስገኝለት ሲሆን፣ ከዚህ ቀደም በአርሰናል ቤት እጅግ ከፍተኛ ደሞዝ ተከፋይ የነበረውን የሜሱት ኦዝልን ክብረወሰን ሊያሻሽል እንደሚችልም ተጠቁሟል። ዘንድሮ በ30 ጨዋታ 11 ጎልና 14 አሲስት ያስመዘገበው ቡካዮ ሳካ ይህ ከፍተኛ ደሞ ለመውዝ ይገባዋል ብላችሁ ታስባላችሁ ወይስ ደግሞ ተጋኗል ትላላችሁ? የአርሰናል ደጋፊዎች ሀሳባችሁን አጋሩን። ሸጋ ስፖርትን ስለተከታተላችሁ እጅግ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ። የኖቲፊኬሽን በተኑን በማብራት አዳዲስ ኮንቴንቶች ሲዘጋጁ እንዲደርሳችሁ አድርጉ። ሰላም።